ጉድ ጉድ ጉድ ጉድ አለ። ጉልበል ጎንደር ነው። ጉልበል ጎንደር አዳሜ እንደ ሀገርሽ እየመሰለች ደግሞ በውጭ ሀገርም እየወጣች መጨፋጨፍ። ኧረ ኢትዮጵያ ወይ ኧረ ኢትዮጵያ ወዴት እየሄዳችሁ ነው? ግን ኢትዮጵያ ውስጥ እንደ ልብ መግደል፣ እንደ ልብ መዝረፍ፣ እንደ ልብ ሕፃናት ሴቶችን፣ እናቶችን መድፈር ተለመደ። መግደል ገሎ ብዬ ሜዳ ጥሎ ይሄዳል እየ ይኖራል ይበላል፣ እንደ ልቡ እንደዛ መስሎት አዳሚ ሰው ሀገር ሄዶ መጀመር ሰው ሀገር እንደዚ ያነቀልዳ ለመሰላችሁ እና እንግዲህ በጣም የሚያሳዝን የሚያሳዝን ነገር ከወደ ሳውዲ አረቢያ ስምተናል ማለት ነው። እሱ ምንድን ነው ምናየው ና ምንሰማው ይሆናል ማለት ነው። እናንተ ግን እስከ ሰራቸው ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ እንድች ሆኑ በአክብሮት እንጋብዛለን። ማምምስላችና የተገበራችሁ የቻናሉ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከእኔ ጋር ሁሉ ሰላም ሁሉም ነው። ከእናንተ ጋር እንዴት አላችሁ? ደህና ናችሁ? እኔ አለሁኝ፣ እግዚአብሔር ይመስገን። እንግዲህ ከሰሞኑ በጣም የሚያሳዝን ዜና ሰምተናል፣ በጣም እውነት ለማመን ራሱን ያቅተኛል። ከወደ ሳውዲ አረቢያ እንግዲህ አንድ ወንድማችን ይህ በምስሉ ላይ የምትመለከቱት ወንድማችን አረቡን ገሎታል። መዋጠኑን ማለት ነው። በምን ምክንያት ገደለው? ምን አድርጎስ ሊገለው ቻለ? ምክንያታቸው ምንድን ነው? ይህንን ልጅ ይህንን ሰውዬ እንዲገለው ያደረገው ነገር ምንድን ነው? ሕግ አጦት ነው ወይስ ምንድን ነው? ሳውዲ አረባውያን ላይ ያለውን ሕግ አጣው? አንድ ሰውን የገደለ ያውም በሳውዲ አንድ ሰው የገደለ ሳውዲ ላይ ሞት ነው የሚፈረድበት። ይህንን አጦ ነው ወይስ ምን መክቶት ነው? ከባር ነው እውነት ለመናገር ት ነው እኔም ሀገራችን ላይ እንደ ሀገራችን እየመሰላችሁ ይመስለኛል። ሀገራችን ውስጥ እንደልባችሁ ሰው ትገላላችሁ፣ እንደልባችሁ ትሆናላችሁ። እንደዛ እየመሰላችሁ ሰው ሀገር ሄዳችሁ እንደዚህ መገዳደል በጣም ከባድ ነው። ሳውዲ ላይ ደግሞ አሁን በጣም ከባድ ነው። ባለፈው እንደምታወት ያው እንግዲህ ፈረክስ ሀበሻዊ ወንድም ቴሌ በገዛ ዜጋው ሳውዲ ላይ ተገደለ። እንግዲህ ያሰብኩት አሁን ደግሞ ብለው ብለው የራሳችንን አልፎ ወደ ሌላ አፍሪካ አለፉ ማለት ነው እንግዲህ ይህ ወንድማችን ነው አረቡን የገደለው ማለት ነው አሰሪው ይህ በጣም ከባድ እውነት ለመናገር በጣም ከባድ እድሜ ይፍታህ እናት አለች አባት አለ ቤተሰብ አለ አሁን ቤተሰብ እንግዲህ ምን አይነት ተጽዕኖ ነው የሚያድርበት እውነት እናት ልጅ ይመጣል ብላ ትጠብቃለች። አንተ ግን እኔ እንጃ ምን አይነት ርኩሳዊ ነገር እንደፈጠር ካላቅ እውነት እየጥጋፍኩ ጥጋፍ ማለት ይችላል እንጂ ሰው ሰው ደግጋጭቶ ስ አሁን ጊዜ አንተ እድሜ ይፍታክ ነበር። እዛ ወይ ትገደልም ትሆናለህ፣ እንግዲህ አስበ ወይም ልትገድልም ትችላለህ፣ እዛ ሳውዲ ላይ ማለት ነው። ኢትዮጵያ እገባለሁ ብለህ አስበህ ነው ለሀገራችን መስሎ ሆኖ የሰው ዜጋ የገደልከው እኔ ለእንደዚህ አይነት ሰዎች ይቅርታ አድርጉልኝና፣ አላዝንም። እኔ እሱም አላዝንም። ምክንያቱም ጥጋብ ነው። ሀገራችን ውስጥ እንደለመዱ ነው። ሰው ሀገር ሄደው የሚገሉት የኢትዮጵያውያን መባሉ ራሱ ይባሉ ኢትዮጵያውያን እንደዚህ ናቸው መባሉ ራሱ ሞት እኮ ነው። ይከምር ሞት ሞት እውነት የሞት ሞት ነው ይሄ ራሱ ማለት ነው። ለማንኛውም እግዚአብሔር እንግዲህ ባለህበት ምንም ሰላሙን ያቃል ነው ምንለው፣ ተይዘሃል፣ እነ እንደያዘ ነው ድማችን የሰማ ነው። ምክንያቱም ሳውዲ የሚኖር ላይ የትም አያመልጥም። በጣም ሽተሻ ነበር አሉ ሰሞኑን። እና እንግዲህ ለቤተሰቦችን ምንም ማለት አይቻልም። እግዚአብሔር ጥናቱን ነው ይስጣችሁ ነው የሚባለው እናት አብሶ እናት ልጄ ይመጣልኝ እኛ ስትል እንደዚህ ቅርት ሲል ሰው ምን በጣም የሚያሳዝነው ማለት ነው። ያለው ፈጣሪ ያየቅጀ እንደዚህ በእንደዚህ አይነት ነገር ይጠብቀን። ያው አንተም ወደህም ላይሆን ይችላል። እንደዚህ አይነት ነገር ያደረከው ግን እራስህን መቆጣጠር ነበረብህ። ይሄ ስሜታዊ መሆን በኋላ የሚያመጣው ነገር ግ